የትኛውም ሰው እንድትበልጡት አይፈልግም። ገና እንደሚሳካል ሲያውቁ ይሸሽዋል። በአስተሳሰብ ችሎታ ይቃጠላሉ፣ በድርጊት ይበሳጫሉ። ሁሉ ጊዜ ውድቀትን ለማየት ዝግጁ ናቸው። እነዚህ ሰዎች አንተ እንዳይሳካል ለማድረግ የትኛውንም ጉድጓድ ይቆፍራሉ። አንተ ምንም እንዳልተፈጠረ ስራ ላይ ስታተኩር፣ እነሱ ግን አንተ ላይ ያተኩራሉ። ሲሳካል ሲያዩ ፊታቸው በእሳት የተለበለበ ከሰል ይመስላል። ገና ሲመለከቱ ይደናበራሉ፣ መንገድ ይቀይራሉ። ትውውቃችሁ የእግር እሳት ይሆንባቸዋል። ምክንያቱም እናንተ ውስጥ ያለውን ኃይል በፍጹም መቋቋም ስለማይችሉት ነው። በሉ እንግዲህ ሰበር ዜና እንደምታዩት፣ እንግዲህ የውስጥ አዋቂዎች የፍቅርና የፉዬ ሰርግ በቅርቡ እንደሚሆን እየገለጹ ይገኛሉ። በሰርጉም ላይ የሚገኙ ትላልቅ ቱበሮች እና እንዲሁም ታዋቂ የመዳም ቅመሞች እንደሚገኙበት እየተሰማ ይገኛል። ለዝርዝሩ ወደኋላ ላይ ባንክ ቤት ዘርዝሩ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያዊ እንዲሁም ኤርትራዊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅርን እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልያል። ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የዶር ምክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ ከኮሜንቶች በጣም ፈታ ያደረገኝና እንደዚህ ፈታ እያለም የሚያይ ሰው እንዳለ ላሳያችሁ መጥቻለሁ። ብዙዎቻችን በጭንቀት ላይ እንገኛለን። ግማሹ በስድብ ላይ፣ ግማሹ በጭንቀት ላይ፣ ግማሹ ፈታ በማለት ላይ ይገኛል እና ፈታ የምንለው ጥቂቶች እንደሆንን እየተረዳሁ ነው ያለሁት። አሁን ባለው ሂሳብ ማለት ነው። በኮሜንቱ ግብ ግብ እና በኮሜንቱ ቡጥ ቡጥ ማለት ነው። ጥቂት ሰው ብቻ ነው ፈታ እያለው እያለ ያለው። ሌላው ሰው ግን በራሱ ሀሳብና አስተያየት ተወጥሯል ማለት ነው። እንግዲህ የእህታችን ፍቅርና ፉፉ የሚሰሩት ድራማ ነው። መጨረሻ ላይ ቀለበቱ ዱባይ ነው ብላለች። በዚህ አጋጣሚ ማሳወቅ የምፈልገው ለበጎቹ ነው። ምክንያቱም እነሱ ያው ነገ ከኛይታችን ነው ማለታቸው ስለማይቀር ማለት ነው ሁሉን ነገር ከነሱ አይተን የምናደረግ ነው ይመስላቸው። በራሳችን የምንራምድ አይመስላቸውም። ፋንዲሾች በራሳችን የምንፈልገው የምናረግ አይመስላቸውም። እና ለእነሱ አስረግጬ መናገር ስለምፈልግ ነው ይሄን ኮሜንት ያወጣሁት ማለት ነው። ምክንያቱም በቅርቡ የእኛ ልጆች ሰርጋቸው፣ ቀለበታቸው ዱባይ ላይ ይሆናል። ከመጀመሪያውም ያው እነሱ ልጅ ስለሆኑና ፕሮግራማቸው ገና ስለሆነ ፍቅርዬም ተማሪ ስለሆነች ፉፉዬ የሚያስተካክለው ነገር ስላለው ሲቀጥል ደግሞ ለቀለበት የሚያሮጥ ነገር የለም በሚል ዘግይተናል ማለት ነው እንጂ ከእናንተ አይተን እንደማይሆን እንድታቁ ነው። ለበጎቹ ነው መልእክት ማስተላለፍ እንፈልገው። ምክንያቱም ፍቅርዬ ብትለብስም ከእሷ አይታ ትላላችሁ። የሆነ ነገር ብታረግም ከሷ አይታ ትላላችሁ። አሁን ደግሞ በትናንትናው ራሱ ሩታ አብርሽን ለፍቅር ከዚህ በፊት አስረከበች። አሁን ደግሞ ፈኪ ለፈቲ ፍቅር አስረከበች የሚባል ነገር የእኛም ልጆች እንዲሁም ደግሞ በጎቹም እያሉ ስለሆነ ስለ እሱ መናገር እፈልጋለሁ። ያው ታውቃላችሁ እንግዲህ ሩታ ለፍቅር ፉፉ አብርሽን አደራ በሰጠችው በስንተኛው ቀን ነው ሰላም መጥቷል ሊመስላችሁ? ካስታወሳችሁ ማለት ነው ምን ታስታውሳላችሁ፣ እንጂ እንዴት ትረሳላችሁ? አሁንም እንግዲህ የሚሆነው ያ ነው። ፈቲ ቁም ነገረኛ ከሆነችና በአረገችው ነገር ይቅርታ እንድናረግላት ከፈለገች እንደምንም ብላ አክሮባስ ሰርታ ተገለባብጣ በአፍንጫዋ በግሯ ቆማ ፍቅርና ፉፉና እንደምትመጣ ነው ማምነው። ምክንያቱም ስሟን አጽድታ መለያየት ስላለባት ማለት ነው። ከዛ ውጪ እንግዲህ ቀለበታቸው በሚደረግ ሰዓት የመጀመሪያዋ ግንባር ቀደም ተጠሪኔ እንደሆንኩ እንዳረሱ መዳምዬ እንደውልሽ አመቱ ሙሉ ተራልሻለሁ የዛን ቀን እንደምትፈቅድልኝ ተስፋ አረጋለሁኝ። ቀይ አበባ፣ ቀይ ምንጣፍ አንጥፌ ነው የምቀበላቸው። እንደዚህ በድብርት፣ በጸብ፣ በቡጥቡጥ እንዲመጡልኝ አልፈልግም ማለት ነው። በዚህ አጋጣሚ ስለነዛ እመለስበታለሁ። ትናንት ዱባይ ገብተው ምን እያረጉ እንደሆነ ሌላ ቀጣይ አጀንዳ ሊነሳም እንደሆነ ሹክላችኋለሁ። ከኔ የሚያመልጥ ነገር የለም። በነገራችን ላይ ማለት ነው ሁሉን ነገር ንገሪን አትበሉኝ። እኔ እኔ ሁላችሁ ብዙ ቢናገሩ ሆድባዶ ይቀራል ይላል ያገሬ ሰው። እና ብዙ ነገሮች መናገር ስለማልፈልግ ነው እዚህ ጋር ማለት ነው። እና አንዷ ትናንትና አሁን ስላለው መረጃ ስትነግር ነበረ ስለ ፉፉዬና ፍቅርዬ ከኔ የተረፈ ነው የሚደርሳቸው እኔ የተረፈ ነው የሚደርሳችሁ ብዬ ለእናንተ ማሳወቅ እፈልጋለሁ። ለጥቂቶቹ ማለት ነው። ጥቂቶቹ ደግሞ ከነገር ያው ታውቃላችሁ፣ አይዲያ እና ሀሳቤ ማለት ነው። ስለዚህ እኔ መቼም ቢሆን እስካሁንም ወደፊትም ፉፉዬና ፍቅርዬን ለይቼ ቪዲዮ የሰራሁበት ነገር የለም። ተማክሮ የፈሱት ገም ተማክሮ የፈሱት ፈስ አይገማም ይላል ያገሬ ሰው እና በቃላት ልውውጥ ሁለቱ አንዱ ለአንዱ እየጣላቸው ነው። ምንም ድራማ ቢሆን እንኳን እንደዚህ መባባል የለባቸውም ለምትሉት ነገር ነው። ይህን የተረትኩላችሁ ማለት ነው። ይገባችኋል። መቼም አበሾች አይደላችሁ። ተረት ካልገባችሁ ምን ትሰራላችሁ? የኛ አበሻ ስራ እኮ ተረት ነው ተረት ነው። ስለዚህ ተረቱ ገብቷችኋል ብዬ አስባለሁ። ተማክሮ የፈሱት ገ ፈስ አይገማም ማለት ምን ማለት እንደሆነ እስኪ በዛው በኮሜንት ጻፉልኝ ማለት ነው እና እናንተ ግን የሚጠበቅባችሁ መልካም በመናገር ጊዜውን ብታሳልፉ ደስ ይለኛል። ለማይሆን ነገር ብዙ መድከም መልፋት፣ እኔ እናንተ አይጠበቅብንም። ልክ እንደዚች ልጅ እያጨበጨብን ቁጭ ፈታ ዘና እያልን ማለት ነው። ምክንያቱም እኔ በላው ሳጣ ልጅ ጥርሰ ወጣ ያገሬ ሰው እና እኔ ምን ምንም ቤት ነኝ። ለሚያልፍ ቀን የማያልፍ ቃል የምናገረው ጋይስ ስለዚህ ያው ከኔ ብትማሩ መልካም ነው። ፈታ እያላችሁ ብቻ ማድረግ የሚጠበቅባችሁን በውስጣችሁ አድርጉ። ማለቴ መምከር ሊሆን ይችላል፣ ጸሎት ሊሆን ይችላል። ማድሪ ሹ ፈልጋችሁትን ነገር ማድረግ የምትፈልጉትን በውስጥ አድርጉ። ቀኝ ሲሰጥ ግራሃ ይላል ቃሉ ራሱ ማለት ነው እና በኮሜንት ከባድ ጦርነት ስለፈጠራችሁ አሁን ልጆቹን ያተረፋችኋቸው ወይ ያዳናቸዋቸው የሚመስላችሁ ብዙዎች አላችሁ። ግን ኮሜንት የባሰ ነው ሰውን የሚገለው ወይንም ደግሞ የባሰ ነው የማይፈልገው ነገር ውስጥ የሚያስገባው እና አንዳንዴ ማለት የሚለወጥ ነገር ለምሳሌ አለባበስ ሊሆን ይችላል ምናምን ምናምን ነገሮች ሰው በመምከር ሊስተካከል ይችላል። ይሄኛው ግን ትንሽ ጫን ያለ ሀዲድ ብረት ነው። ለማንኛውም ሁላችንም እግዚአብሔር ያስበን ሁላችንም እየራሳችን ድክመት አለብን ስለ ሰው ስናወራ የራሳችን ብዙ የሚጎሉ ነገሮች አሉና ስለ ራሳችን ብናስብ ብናወራ መልካም ነው ሲቀጠል ደግሞ እኔ ነጣጥዬ እንትን ብዬ ስለማላቅ እኔ ጋር መታችሁ ነጣጥላችሁ እያላችሁ የምታወሩ ሰዎች እዛው ሄዳችሁ ተፋጮ ፍጭት የሚባል ነገር አይመቸኝም በነገራችን ላይ እኔ አካውንት ላይ ካያችሁ እስከ ዛሬ ድረስ ፈታ ብቻ ነው በቃ፣ ፈታ ፍቅርዬን፣ ፉፉዬን ከፍቅርዬ ጋር ከፉፉዬ ጋር የመጣ ሰው ሁሉ መፈትፈት ነው ስራዬ። በመጣበት መሰረት ጥሩ መስመር ይዞ ሲመጣ ጥሩ መስመር ይዤ ፈተፍታለሁ። መጥፎ መስመር ይዞ ሲመጣ መጥፎ መጥፈር መስመር ይዤ ፈተፍታለሁ። ለምሳሌ ብሩኪ ለፍቅርዬ ደጋፊ ሆነው ስለመጣ ፈቲ፣ ደግሞ በአንድ ጎን ብቻ ሆነ ፍቅርን የሚሰብር ነገር ስለምትናገር ፈተፈታት አለው። በተቃራኒ ገባችሁ። እንደዛ ነው የማደርገው እንጂ ለምን ብዬ ነው እዚህ ጋ የምካፈተው? ሙያ በልብ ነው ይላል ያገሬ ሰው። እንዴ ብልጥ ከሆናችሁ ጀግና ከሆናችሁ እነሱን ከልባችሁ የምትወዱ ከሆነ ትናንትም ብዬዋለሁ፣ ዛሬ የምደግመዋለሁ፣ አንድ በጸሎት አስባቸው፣ ሁለት በውስጥ ምከሯቸው፣ አለቀ። ቅሬታ ካላችሁ ማለት ነው። ከዛ ውጭ ግን ር ይብንል ኮሜንት ላይ ኮረንቲ መጨበጥ ነው የሚሆንብን በባዶ ቤት እና ለማንኛውም ቤተሰቦቼ በድጋሚ ላስታውሳችሁ የፍቅርዬና የፉፉ ቀለበት ፕሮግራም በቅርቡ ዱባይ ላይ እንደሚሆን ያው ደርሶኛል መረጃው ማለት ነው ስለዚህ ምንም ማድረግ አይቻልም ለቀለበቱ ተዘጋጁ ወገባችሁን ታጠቅ በሉ በጣም የቅርብ ሰው የሆናችሁ ድግሱ ላይ ያው እንድታግዙኝ በትዕትና ጠይቃለሁኝ እዚህ ሌላም ደግሞ የሚለወጥ ነገር ይኖራል ዝም ብላችሁ ጠብቁ እናንተ ኧረ እናንተ ካዳመጥ ዝም ትላላችሁ ብዙ ላወራ እችላለሁ እና የሰማችሁትን በልቦናቸው ያሳድርባችሁ። እወዳችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናንተ መቼ ነው ግን አስር ሺ ምንገበ ናፈቀኝ እኮ አስር ሺ አንድ ሺዎች ግን በጣም ታዘብኳችሁ፣ ታዘብኳችሁ። ወዳችኋለሁ። መልካም ጊዜ ምንላችሁ። ቻው ቻው።